ይልኩን ደጋፊ የሚደገፊ የራሴ ፎቶ ቤቴ ላይ ወስቴሽ መዘገዘግ ነው። ከሌለ በውስጥ ፎቶሽን ላክልኝ እና ራሽን ሊዘግዝግ ብለሽ ጠይቅኝ። እኔ ሰጣሽ አለው። ወለሽ ዘግዝግኝ። እነሱ ከሚዘገዝግ እሷ ዘገዘገች ብለሽ በእኔ ምክንያት በእኔ ምክንያት እሷን ለምን ዘገዘግሽ? እንደሱ ዘግዝቅ ያሳይሻለው ለምን ዘገዘግሽ? ፎቶሽን ላክኝ ብትይ ወላሂ ሊክ ይልሻለው። በእኔ ምክንያት እነሱ ከሚዘገዘጉ እኔ ግር እኔ ቆይ እስኪል አንድ ነገር እኔ በየሁሉም ቦታ ምለው እኔ አንድ ነገር በዚህ በአረብ ሀገር ቢደርስብኝ እናንተ ናቸው የምደርሱልኝ፣ ሀይምና ብሩኬ ናቸው የሚደርሱልኝ። ከይቅርታ ጋር እናንተ ሳ ሆልላል እናንተ ናችሁ። መዋጮ ቢባል ምን ቢባል የምደርሱልኝ እናንተ እንጂ እነሱ አይደሉም። እኛ ነው የምንደርሰው። ዞሮ አንቺ እኮ ይኸውልሽ ልንገርሽ፣ ልንገርሽ አንቺ ፈጣሪ ያደርግ እንጂ ፈጣሪ ያደርግ እንጂ ቤት ሞቼ እኮ ጀና ያዛ ኢትዮጵያ የሚያስገቡት እኮ የቶችሽ ናቸው፣ ሌላ አይደለም። እኔ ብዬሽ በቀደም ራሱ በራሴ መስዬ ነገር ያቸዋለሁ ነግሬያቸዋለሁ ያቸዋለሁ ሀይሚን እንደዚህ የሚያወራል። ሌላ ሌላ ቦቴ ሄዶ ሌላ ነው የሚያወሩት። በኢየሱስ አረሳው እንዴት ነው? እንዴት ነው እኔ ወላያ ላጅም በአንዱ አንዱ ክፉ ነገር ሊያረጉኝ ወይስ ወደ ሀይሚ ክፉ ነገር ሊያስወሩኝ ሲያመሩ ምንድነ ምነው ሴልዩ እንደጠረችኝ ሆኜ ስልኬን ነክቼ ወደ አሁኑ ወጣሉ። ሳሌል ነው የሚወጡ። እንዴት ከሴተፍ ይሁንሽ፣ እንዴት ከሴተፍ መጥፎ ነገር እንዴት ተወራል? እኔ ግራ ገባኝ።

አይ እኔ አላውቅም። በእንግሊዝኛ ሳድባለሽ ምናምን እያሉ በኢየሱስ ስለምን እሷ ሁለቱም ነው የሚትወለው። አንድ ነገር ሌንገራችሁ አንድ ነገር ሌንገራችሁ፣ እንግሊዝኛ ካላወቃችሁ እንግሊዝኛ ተምራችሁ አርማችሁ ስሙ። እሷ ውሻት እንግሊዝኛ ምን እንደሆነ መጀመሪያ ማወቅ አለብሽ። እንግሊዝኛ አይደለም አልኩት በሌላ ቋንቋ አወርታለሽ ነው። እንግሊዝኛ እኮ በሌላ ቋንቋ ስለሆነ ነው ሰው በራሱ ቋንቋ ማርቲ ማርቲ እንዳታስረሽኝ፣ ያቺ ማናት የቡሉኬን ኦደንስ የሰደበች ያልሽትን ልጅቷንም ሼር አድርግልኝ። እና የምሽዬ የተዘገዘገችው ትንሽ አድርግልኝ። እሷን ሼር አደርጋለሁ፣ በእውነት ለአንቺ ሼር አደርጋለሁ። ገብተሽ ታይዋ። እኔ የእሷ ቤት የእሷ ቤት ስለሚገባ ችግር የለውም። እሷን እነግራታለሁ። ሸር አድርግልኝ። እኔ ያንን በላለ ችግር የለውም።

ከዚህ በኋላ ከእኛ ጋር ማውራት እቅርና ታንቃችሁ ትሞታላቸው። ከፈለጋችሁ ሀይሚ ትመራለች። አፋችሁን ዘፍታችሁ ቁጭ በሉ ምናምን ብላ በውስጥ መስመር መጠች እና ከዘጠና ልጄ እዚህ ጋር ወጣው ወይ ለእኔ ላክልኝ። ለእኔ ልጅቷን የሚያቀት ከሆነ እናግረታለሁ። ለእኔ ላክልኝ እየተዘቀዘቀችው ግንም

ለበንና አንድ ማንኪያ ማር በውሃ በትልቁ ብርጭቆ በውሃ የማን ፎቶ ማድረግ ማፍታለኝ የብሩክ ፎቶ አርግታ ነበር፣ ትላንትና ዛሬ ደግሞ ድሮ የሀይሚ ነበር፣ ዛሬ የብሩክ ምን? አሁን ታይን፣ አሁን አንቺ ልክሽን ማወቅ አለብን። እማውራው እዚህ ስለሆነ ነው ከእናንተ ጋር አይደለም፣ እንዳትቀየሙ ችግር የለው

ተጠብቋል። በጣም ጎበዝ ልጆች አሉ አሉ በውስጥ በውስጥ አሉ። የጨረቃ ፋሚሊዎች የምታወቁት ጨለማ ፋሚሊ ተቀላቀሉ ተቀላቀሉ። አዎ ምን ይካቃለው፣ በውስጥም አውቃለው። እነሱ እኮ ሸር ያደርጋሉ ይወጣሉ። ከንዲ ከሚያዘ በዝብ ከሚያወራ ሰው ጋር ይቀላቀሉም በጭራሽ። እነሱን ታውቃላችሁ አይደለም? አሁን ይሄ አዲስ የጨለማ ፋሚሊ ገብቶ ከጨለማ ሊያደርግ ነው። ጨለቅ ደረጋ ፋሚሊ እኔ የገረመኝ አይደለም። የሆነ ኮመንት አለ እንደ ከሴት ልጅ ወጥቶ ከሴት ልጅ ሃይሚ አንቺ ጭንፉን ጭፍን ነው። ኧረ አይደለም፣ አንቺ ምንድን አታሩ እባክሽ። እዚ አታሩ ቤታን አታሩ አታውራለሁ አራቆ ይልንጋል እንዴ የለባትማ እኔ ሌላ ነገር እኮ ሌላ በህይወቱ አኮ ገብተው የተሳደጉትን እዚህ ጋር ልሳደግ ባለጌ ስላሳደጋቸው ያንን አልናገርም። አረ በመልኳ ነው እንጂ አንቺ ጭርምቡስ ጭርምቡስ አይኗየቻይን አይን ነው አይኗ ይ ጭርምቡስ ግን እንደዚህ አይነት ስድብ ከየት ነው ሚያማጣ?

አሁን ስንት የሚል አሳሞች አሉ። አሁን የሆነ ነገር ቢጋጠም እርስ በርሳችን ካልተሸፋፈነን ጉዳችሁ ነው የሚወጣው። ብቻ በሁለቱም ያለ እኔ ነኝ እኔ ነኝ ባይ ይደብራል በጣም ይደብራል። ደግሞ ወንዶ ሴቶቹ ደግሞ ሴትነታቸውን ረስተው እንደ ከወንድ ላይ ተሰቅለው እግሩና እግሩን እግራቸውን አንስተው ከሁሉ ሁለቱንም አንድ ላይ አድርገች ሲትለቂ ቼክ የማያደርግሽ የለም። ግን ቡሩኬን ሀይሜን ለይተች ሲትለቂ

አረ አይወክሉም፣ እነዚህ ቆሻሻ ናቸው። በእናትሽ ለምን እኔ እኮ የሀይሜ ምናምን የሚሉት ለምን ሰብስክራይብ አያረጉም? ሼር ሼር አያረጉም? ገብቶ የእሱንም የእሷንም ማሽቃለት ማሽቃለት እነሱ እንጂ አታዛዝንም፣ ግን ጌታን እኔ አይኗን እንዶም እንትን ሊሆንኩ ነው የሚእኔ አንድ ነገር ሊጠይቃችሁ አንድ ነገር ሊጠይቃቸው ብሆን ግን ከሚዲያ ጠፋለሁኝ። ሲኒሞ አልችልም። አንድ ነገር ሊጠይቃቸው የሃይሚ ደጋፊ አንዳንዶች የሃይሚን ቻናል ፕሮፋይል ስታደርጉ ቻናሉ ይጨምራል፣ ወይስ ሼር ማድረግ ነው የሚጨምሩ? ሼር ነው እንጂ ደግሞ ፕሮፋይል እንትን ፎቶ ይጨምራል እንዴ? እንጂ ቻናል ላይ ፕሮፋይላቸው ላይ ቻናል አምጥቶ ፕሮፋይል አድርጓል። እኔ ሲዟዟሩ ይጨምራል እንዴ? እኔ ነገር አልገባኝም

ከላይ ያለ ደ ደሞ ምን እንዳሉ ልንገራቸውማ እንዴ እኛ እኮ ያናደደን ምን ሆነው ነው ያሉት። እሷ በጥፊ እንዴት ትመታዋለች? እንዴት ጠገበች? እሱ ሆኖ ከዚህ ያደረሳል። እንዴት ለምን? ማነሽ? ምን አገባሽ? እሱም እንደፈለገ ይችላል። እሷም ምን አገባሽ? ማን ማነሽ